እስራኤል በተቃውሞ ሰልፍ ተናጠች። እስራኤል ባልታሰበ የህዝብ ማዕበል ተጥለቅልቃለች። በጋዛ የማይቋረጥ ጥቃት እየፈጸመች ያለችው እስራኤል ፈጽሞ ያልጠበቀችው ነገር ገጥሟታል። እስራኤላውያን በኔታንያሁ ላይ አምፀዋል። በዚህ በኩል ደግሞ ሩሲያ ያልታሰበና ፈጽሞ ያልተጠበቀ መግለጫ በእስራኤል ላይ አውጥታለች። ለመሆኑ ጋዛን በሚሳኤልና ዳዮወርድ ወደመቻት እስራኤልና ኔታንያሁ በውስ የተነሳባቸው አመፅ ምንድን ነው? ሩሲያ እስራኤልን በሚመለከት ያወጣችው መግለጫ ለምን መነጋገሪያ ሆነ? በትንታኔያችን የምንመለከት ይሆናል። ውድ የሁሉ ዴይሊ ቤተሰቦች እስከ ፕሮግራማችን ፍጻሜ አብራችሁ ቆያል። በቅድሚያ ለቻናላችን አዲስ ከሆናችሁ እንደዚህ አይነት አዳዲስ ወቅታዊ ትኩስ መረጃዎች እንዲደርሶት ቻናላችንን ሰብስክራይብ ቪዲዮን ላይ ከማድረግ ቤተሰቡን ይዘላጊያል። ወደ መረጃው እናሸጋግራችሁ። እስራኤል በጋዛ የምትወስደው እርምጃ ከጦርነት ወንጀል ጋር በጣም የተቃረበ ነው። የቀድሞ የእስራኤል ጠቅላይ ሚኒስትር እሁድ ኦልማርት በአሁኑ ወቅት እስራኤል በጋዛ የምትወስደው እርምጃ ከጦርነት ወንጀል ጋር በጣም የተቃረበ ነው ማለታቸው ተነግረዋል። እንደ ሮፒያን አቆጣጠር በ2006 እና 2009 መካከል የእስራኤል ጠቅላይ ሚኒስትር የነበሩት ኦልመርት ማክሰኞ ለቢቢሲ የእስራኤልና የአማስ ጦርነት ያለ ዓላማ ሲሉት ገልጸውታል። በነበራቸው ቆይታ ከሁሉም አንጻር ይህ አስከፊ ነው። ከሃማስ ገዳዮች ጋር እየተዋጋ ነው። ንጹሃን ዜጎችን አንዋጋም። ያህ ግልጽ መሆን አለበት ብለዋል። ይህንንም ያሉት በኦልማርት የተደረገው ግምገማ የእስራኤል የዲሞክራት ፓርቲ መሪ የአየር ጎላን የጠቅላይ ሚኒስትር ቤንጃሚን ኔታንያሁ መንግስትን ክፉኛ ከተቹ በኋላ ነው። ጎላን ለእስራኤል ሬዲዮ ሪሼት ቤት ሲናገሩ ጤናማ የሆነች ሀገር ከሲቪሎች ጋር በመዋጋት አትሳተፍም እንደ መዝናኛ ህጻናትን አትገድልምና ህዝብን የማፈናቀል ዓላማ ለራሷ አታወጣም ብለዋል። የጎላን አስተያየት ተከትሎ ኔታንያሁ በማህበራዊ ሚዲያ ላይ ተቃውሟቸውን የገለጹ ሲሆን ኔታንያሁ እንዳሉት ታጋቾችን ለማስፈታትና ሀማስን ጎላንና አጋሮቹን በአከራካሪ ግራኝ ለማሸነፍ ብዙ ግንባር ጦርነት እያካሄድንና ውስብስብ ዲፕሎማሲያዊ ውጥረቶችን እየመራን ነው። በመከላከያ ሰራዊትና በእስራኤል መንግስት ላይ በጣም አጸያፊ ጸረ ሴማዊ የደም ስም ማጥፋትን ያስተጋባሉ ሲል ከሰዋል። ከእስራኤል ፖለቲከኞች ትችት የመጣው የተባበሩት መንግስታት ድርጅት የሰብአዊ እርዳታ ኃላፊዎች ማክሰኞ ማለዳ ላይ በጋዛ ውስጥ አስራ አራት ሺህ ህጻናት አስቸኳይ ምግብ ና እንክብካቤ ካላገኙ በ48 ሰዓት ውስጥ ሊሞቱ እንደሚችሉ ከባድ ማስጠንቀቂያ መስጠታቸውን ተከትሎ ነውም ተብሏል። እንደሚታወቀው ማክሰኞ ጠዋት ላይ ዩኬ፣ ፈረንሳይ ና ካናዳ እስራኤል በሰብአዊ አቅርቦት ላይ የጣለችውን እገዳ በአስቸኳይ ታንሳ በማለት የጋራ መግለጫ አውጥተዋል። መግለጫ ወታደራዊ ዘመቻውን እንዲያቆም ጠይቋል። እናም እስራኤል ካላከበረች ተጨማሪ ተጨባጭ እርምጃዎች እንደሚወሰዱባትም አስጠንቅቀዋል። እስራኤል በጋዛ ሰርጥ ወታደራዊ እንቅስቃሴ ለማጠናከር በወሰደችው ውሳኔ ሩሲያ ማዘኗን አስታወቃለች። እስራኤል በጋዛ ሰርጥ ወታደራዊ እንቅስቃሴ ለማጠናከር ና መጠነ ሰፊ የመሬት ኦፕሬሽን ለመጀመር በመወሰኗ ሩሲያ አዝናለች ሲሉ የውጭ ጉዳይ ሚኒስቴር ቃል አቀባይ ማሪያ ዘገሮቭ ተናግረዋል። በሞስኮ በተካሄደው ጋዜጣዊ መግለጫ ላይ የሮኬቶችና የቦምብ ጥቃቶች መጠን በከፍተኛ ሁኔታ እየጨመረ በመምጣቱ በሲቪል ዜጎች ላይ ጉዳት መድረሱን አጽንኦት ሰጥተዋል። ባለፉት ሶስት ቀናት ውስጥ በተለያዩ የፍልስጤም ግዛት ውስጥ በተፈናቃዮች መኖሪያ ቤቶች ላይ በተፈጸመው ጥቃት ወደ ሶስት መቶ የሚጠጉ ሰዎች መገደላቸውን ሪፖርቶች ያመለክታሉ። ይህ የእስራኤል ባለስልጣናት ውሳኔ አሳዝኖናል። ለተጨማሪ ንጹሃን ህይወት መጥፋትና አዲስ ውድመት መፈጠሩ የማይቀር ነው ስትል አብክራ ገልጻለች። ለፍልስጤም ችግር ፍትሃዊና የረዥም ጊዜ መፍትሄ በአለም አቀፍ ደረጃ በታወቁ ህጋዊ መሰረቶች ላይ ያለውን የፖለቲካ ሂደት እንደገና ለመጀመር ሁኔታዎችን መፍጠር አስፈላጊ ነው በማለትም አክላለች። ዘካሮቫ እንደዘገበችው ሩሲያ የነዚህ ግቦች የመጀመሪያ ስኬት እንዲታይ ከአጋሮቿና ተመሳሳይ ተሳሰብ ካላቸው አካላት ጋራ በቅርበት በመተባበር በሁለትዮሽና በአለም አቀፍ ድርጅቶች በተለይም በተባበሩት መንግስታት ድርጅት በኩል በንቃትና በቋሚነት እየሰራች ነው ብላለች። ከጥቅምት 2023 ጀምሮ ቢያንስ 53,573 ፍልስጤማውያን በእስራኤል ጥቃት ተገድለዋል ሲል የሐማስ ጤና ሚኒስቴር ማክሰኞ ዕለት ገልጸዋል። የእስራኤል ጦር መጋቢት 18 ቀን በጋዛ ሰርጥ ላይ ጥቃቱን ደግሞ የቀጠለ ሲሆን ከዚያን ጊዜ ጀምሮ 3427 ሰዎችን ገሎ 9647 ሰዎችን በማቁሰል በጥር ወር የተደረሰውን የተኩስ አቁምና የእስረኞች ልውውጥ ስምምነትን አፍርሷል። አሁን እየወጡ ባሉ መረጃዎች ደግሞ እስራኤል ወደ ጋዛ እርዳታ እንዲገባ ብትፈቅድም የእርዳታ መኪኖቹ አሁንም በድንበር ላይ ቆመው ይገኛሉም ተብለዋል። የእስራኤል ጦር ከሶስት ወራት አሰቃቂ እገዳ በኋላ መቶ የሰብአዊ እርዳታ መኪኖች ወደ ጋዛ እንዲገቡ ፈቅዷል። ነገር ግን ተፈቅዷል ከተባለ በኋላ የጭነት መኪኖቹ ወደ ፍልስጤም እንዲጓዙ ወታደራዊ ፍቃድ ቢያገኙም አሁንም ድንበሩን ተሻግረው መሄድ እንዳልቻሉም ተገልጸዋል። እንደ አልጄዚራ ዘገባ ከሆነም ተሸካዮቹ አሁንም በድንበር ማቋረጫ ላይ ቆመው ፍቃድ ካገኙ ተሸካሪዎች ውስጥ አምስት መኪኖች ብቻ ናቸው ወደ ጋዛ የገቡትም ብለዋል። ይህ በጋዛ ውስጥ ያለው ስልታዊ የእርዳታ እገዳ ሌላ ምልክት ሊሆን ይችላል የሚለው ዘገባው። ብዙ ተቾች እስራኤል የእርዳታ መኪናዎች መግቢያ እያዘገየች ነው ይላሉ። በእስራኤል የሚደገፈው የጋዛ ሂውማኒቴሪያን ፋውንዴሽን በዚህ ወር መጨረሻ ላይ በጋዛ ውስጥ መስራት ይጀምራል ተብሎ የሚጠበቅ ሲሆን፣ ምናልባትም ድርጅቱ ስራ እስኪጀምር ድረስ የእርዳታ ሂደቱ ሊስተጓጎል ይችላል የተባለ ሲሆን በሌላ በኩል ደግሞ የእስራኤል መንግስት በእርዳታ ጉዳይ ላይ በእጅጉ ተከፋፍሏል የሚል ግምቶች አሉ። የብሪታንያ መንግስት ከቅርብ ቀናት ወዲህ በመቶች የሚቆጠሩ ፍልስጤማውያን በቦምብ ድብደባ በተገደሉበት በጋዛ ላይ ባሳየችው ወታደራዊ ጥቃት የተነሳ ከእስራኤል ጋራ የሚደረገውን አዲስ የነፃ ንግድ ድርድር ማቋረጧን አስታውቃለች። ማክሰኝ ዕለት በፓርላማ ላይ ንግግር ያደረጉት የውጭ ጉዳይ ሚኒስትር ዴቪድ ላሚ እንደተናገሩት ዩናይትድ ኪንግደም በዌስት ባንክ ውስጥ በሕገ ወጥ የእስራኤል ሰፋሪዎች ላይ ተጨማሪ ማዕቀብ እየጣለች ሲሆን በእንግሊዝ የእስራኤል አምባሳደር ቲዚፒ ወደ ውጭ ጉዳይ ጽህፈት ቤትም ለማብራሪያ ተጠርተዋል። ይህ የእንግሊዝ ውሳኔ የተሰማው የአውሮፓ ህብረት ከእስራኤል ጋር ያለውን የንግድ ትብር ስምምነት ለመገምገም ድምጽ በሰጠው ወቅት ሲሆን የህብረቱ የውጭ ፖሊሲ ኃላፊ ካጅ ካላስ ተናግሯል። ድርጊቱ የተፈጸመው ዩናይትድ ኪንግደም፣ ፈረንሳይና ካናዳ እስራኤል በጋዛ ላይ ያለውን ጦርነትና በዌስት ባንክ ያደረሰችውን ጥቃትና ወረራ ካወገዙ ከአንድ ቀን በኋላ ነው። የዩናይትድ ኪንግደም ጠቅላይ ሚኒስቴር ማክሰኞ ዕለት በእስራኤል ላይ የሰነዘሩትን ትክክለኛ ትችት ከፍ አድርገው በጋዛ በልጆች ላይ የሚደርሰውን ስቃይ በፍጹም ልንታገሰው የማንችለው ነው በማለት የተኩስ አቁም ጥሪያቸውን ደጋግመው አቅርበዋል። በሐማስ የሚመራው የጤና ሚኒስቴር እንደገለጸው ባለፉት ወራት በቀጠለው የእስራኤል ጥቃት የተነሳ ከ52 ሺ በላይ ሰዎች የተገደሉ ሲሆን በህይወት የተረፉት ደግሞ በከባድ በሆነ የጤና ሁኔታ ውስጥ እንደሚገኙም ገልጿል። በአንድ ሌሊት እስራኤል በደቡባዊ ጋዛ በወሰደችው የአየር ጥቃት ህጻናትን ጨምሮ አርባ ፍልስጤማውያን መሞታቸውን ከስፍራው የሚወጡ መረጃዎች ያመለክታሉ። ከሰባ ቀናት በኋላ ጦርነቱ ደግሞ ማገርሸቱን ተከትሎ ባለፉት 24 ሰዓት ውስጥ እጅግ በጣም ኃይለኛ በሆነ የእስራኤል ዘጠኝ አየር ጥቃት ቢያንስ አርባ ፍልስጤማውያን ተገለዋል። ጥቃቱ ያነጣጠረው በደቡባዊ ጋዛ ትልቁ ከተማ ካን ዩኒስ ላይ ነው። በካን ዩኒስ የሚገኘው የናስር ሆስፒታል የህክምና ምንጭ እንደተናገረው ተጎጂዎቹ ህጻናትን ያካተተ መሆኑን ገልጸዋል። ጥቃቱ የተፈናቀሉ ቤተሰቦች በከተማውና በአካባቢው በሚገኙ ቤቶችና ድንኳኖች ላይ ደርሷል። በከተማ ዋናው ሆስፒታል ውስጥ በአስክሬን ማቆያ ክፍል አስክሬን ተጸናንቋል። የድንገተኛ ክፍል ኮሪደሮች በተጎዱ ሰዎች መሞላታቸውን ከስፍራው የሚወጡ ዘገባዎች ያሳያሉ። ከመጋቢት አጋማሽ ጀምሮ እስራኤል ምግብ መድኃኒትና ሌሎች ታዎች ወደ ጋዛ እንዳይገቡ ከልክላለች። ወደ 2.1 ሚሊዮን የሚጠጋው የጋዛ ህዝብ በጣም አሳሳቢ የራብ አደጋ ላይ እንደሚገኝና እጅግ ከፍተኛ የምግብ ዋስትና እጦት እንደተጋረጠበትም ይነገራል። የእርዳታ ድርጅቶች ባወጡት መግለጫ ሰዎች በራብ እየተሰቃዩ ነው፣ በተበከለ ዋታ መሆንና ሊታከም በሚችል በሽታ ህይወታቸውን እያጡ መሆኑም ይነገራል። ለተባበሩት መንግስታት ድርጅት የተደገፈው ግምገማ እንደሚያሳየው ግማሽ ሚሊየን ሰዎች ወይም ደግሞ ከአምስት አንዱ በጋዛ ራብ እየተጋፈጠ ይገኛል። በሚቀጥሉት 11 ወራት እስከ ወደ 71 ሺህ የሚጠጉ ከአምስት አመት በታች ያሉ ህጻናት ለከፋ የምግብ እጥረት ይጋለጣሉ ተብሎም ይጠበቃል። ሌሎች የክሬዲት ኤጀንሲዎች እገዳው የጦር ወንጀል ሊሆን የሚችልና እስራኤል የምትከተለው የረሃብ ፖሊሲ ሊሆን እንደሚችልም ተናግረዋል። እስራኤል በጋዛ የራብ ችግር አለ መባሉን ግን አስተባብላለች። ውድ የተከበራችሁ የሁሉ ዴይሊ ቤተሰቦች የዛሬው ዝግጅታችን ይህን ይመስል ነበር። ባረስናችሁ መረጃ እንደ ተደስታችሁበትና በቂ መረጃ እንዳገኛችሁበት እናምናለን። የዛሬውን አበቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ደግሞ እናንተን ይጠቅማሉ ብለን ያሰብናቸው መረጃዎች ይዘን ቀርባለን። ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ የደውል ምልክቱ መጫኑን እንዳይረሱ። በቀጣይ ቪዲዮ እስከምንገናኝ ቸር